ስራ ማስራት አልችልም። በጣም ስቃይ ነበረ፣ በጣም ሲቃይ በጣም አዎ። አጥንትክ ተሰንጥቋል ተጣሟልም አሉ። መናገር ስለማልችል አንደዚህ ነበር አልኩት። ይችን እንደዚህ ሲል ኩላሊቴ ዝም ብሎ ያመኛል። ስሜ ገዛኸኝ ከተማ እባላለሁ። የመጣሁት እዚህ አዲስ አበባ አዲሱ ገበያ አካባቢ ነኝ። ከዚህ በፊት ከዛሬ አራት ዓመት በፊት ከእንትን ዲሽ እያስተካከልኩኝ ነበረ። አስተካክዬ ሲወርድ የላይኛው መሰላል እርከኑ ተነቅሎ ሁለተኛ ላይ ወደቅኩኝ። እጅ ራሱ ተጎድቶ ነበረ ሾልኬ ሲወርድ ለጊዜው ደዝዞኝ ነበረ ለሁለት ሳምንት ምናምን፣ ሐኪም ቤት ማልርኩም። እንደዛው እያለሁ መስከረም ላይ ሰው ቤት እየቀየረ ነበረ፣ እቃ ግዘና አሉኝ። ቁምሳጥን ነው እቃ ተሞልቶበታል። በዛ በኩል ሁለት ሰው ነው የያዘው፣ በዚህ በኩል እኔ ብቻ ነበ ያዝኩት። ቀላል ነበረ መሰለኝ ሰነሳ በፊት የተጎዳበት ቦታ አመመኝ። በጣም ነው የሚያመኝ። ከዛን ወደ ነቀምት ተሮ ሄጄ ነበረ ዘመድ ጋ። እዛ ፊቴ ላይ የሆነ እንደሚሄድብኝ ነገር ያሳክከኛል፣ እግሬን ያቃጥለኛል፣ ጀርባይን ያመኛል፣ ያቃጥለኛል። እንቅልፍ መተኛት አልችልም፣ ስራ ማስራት አልችልም። በጣም ስቃይ ነበረ። በጣም ስቃይ በጣም ከእዛን ወደ ነቀምት ሄድኩና ያኛውን ረስቼ ፊቴ የፊቴ በቃ ሁሌ ስለምነካካ ፊቴን በጣም ያቃጥለኝ ነበር። በጣም ስቃይ ነበር። ከእዛን ዶክተር ጋር ሄጄ ስፔሻል ዶክተር ነው ተባለ። እሱ ጋር ሄጄ ምንድን ነው ፊቴን እንደዚህ የሚበላኝ አልኩት። ከእዛ እውነትም ጎበዝ ነው። ከዚህ በፊት ወድቄ ደግሞ ሰው መቶክ ያቃል እንዲህ አለኝ። ከመሰላል ወድቄ ነበር አልኩት። እሱ ነው መሰለ ይቆስኬ ሌሌ አለኝ ከዛን ላቦራቶሪ አየኝ አው አጥንትቅ ተሰንጥቋል። ቀላል ነው ምናምን ብሎ እሱ እንዳልደነግጥ በቃ ቀላል ነው ይህ ነገር በቃ ምግብ ብላ ምናምን አለኝና ከሱ ጋር የምትሰራ አለች። እሷ ስትገባ በር ዘግቶ ነበረ ድጋሜና አለኝ እለካ ስለ እኔ እየተነጋገሩ ነበረ። አይ የእሱ ነገር ከባዶ ምናምን ሲሉ ነበረ መሰለኝ አለችኝ። ሰን ስትብላ አይን አይኔን ታይኛለች። ከዚያ ምንድን ነገር ብዬ ወደ ሸበሌ ክሊኒክ የሚባል በጣም ጎበዝ አኪም አለ እዛ ሂድ አለኝና ሪፈር ጻፈልኝ። ከዛን እዚህ መጣው አሳየሁት እንደዚህ ከነቀምት ነበረ ተጻፈልኝ ብዬ ነገርኩት። ስነግሮ ይሄ አይ ነገርን አልችልም ሌላ ቦታ ሞክር አለኝ። በዚህ ያለው ወደ ጫንጮ ሄጄ ነበረ ጫንጮ ሆስፒታል። እንደዚህ ያመኛል ብዬ ነገርኳቸው። አሁንም አዩኝ ራጅ ምናምን አነሱኝ። አዎ አጥንትክ ተሰንጥቋል ተጣሟልም አሉኝ። እሱ ወደ ነርቭ ሊቀየር ስለሚችል ቶሎ ወደ ሪፈር እንጽፍላለን፣ ወደ ጴጥሮስ ሂድ አሉኝ። ሪፈር ጻፉልኝ ማሳገሻም ሰጡኝ። ጴጥሮስ መጣው እኛ የእንትን የነርቭ ሐኪም እንትን ላብራቶሪ የለንም። ወደ አርሾ ሄድ አሉኝና ጻፉልኝ። እዛ ስሄድ አዎ እውነትም አለ ነርቭ እየተጎዳ ነው ምናምን አሉኝ። አጥንትም ተሰንጥቋል አሉኝ። ምን ማድረግ አለብኝ ታዲያ አልኩት። እኛ ምንም ማድረግ አንችልም፣ ግን ከተቻለ ሰርጀሪ ልትደረግ ትችላለ ምናምን አለኝ። እሱንም አስገድጄ ነው። አይ ሐኪሙ ይንገርክ ነው አሉኝ። እኛ መርምሬን ነው ወደ ወደሱ መላክ የምንችለው እንጂ ውጤቱ መናገር አንችልም አለኝ። ከዛ ልጁንም ስለማያውቁ ባክን ንገረኝ አልኩት። ከዛን እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ብሎ ነገረኝ። በጣም ደነገጥኩኝ እና በዛ ውዬ ገባውና ይህን ቲቪ እያየው ነበረ እስከ ሰባት ሰዓት ነው፣ ስምንት ሰዓት ነበር አየሁት። በፊት በቃ መተኛትም አልችልም። በቃ ቲቪ እንደተከፈተ በቃ አየሁት። ሰዎች ሲድኑ ምናምን በቃ ህመም ረሳሁት። በቃ ከዚህ በፊት በቃ በጀርባ መተኛት አልችልም፣ በጎኔ መተኛት አልችልም። በጣም ስቃይ ነበረ፣ በጣም ስቃይ። ባለትዳርና የሁለት ልጅ አባት ነኝ። ስራ አልሰራም፣ ህመሙ ያስጨንቀኛል። ስራ ሳልሰራ ደግሞ ቤተሰብ አለኝ። በጣም ችግር ውስጥ ነበርኩኝ። ከዛን ወደዚህ ለመምጣት ወሰንኩኝ። ወደዚህ መጣሁና እንትኑንም አላቀውም ቸርቹንም አላቆ እዚህ ወረድኩና በባስ ነበረ መጣሁት። ወደዚህ ታጥፌ አስፋልቱን ልሻገር ሃፉ ጋር ሲደርስ ውስጤ በጣም ደስ አለኝ። ውስጤ በጣም ደስ አለኝ። በደስታ ተሞላሁ። ሰው ሲደነግጥና በደስታ ሲሞላ ድምፁ ይዘጋል። ከዛን በቃ መንፈስ ቅዱስ እንዳለ ያረጋገጥኩና ወደዚህ መጣው። አስተናጋጆቹ ቦታ ይዜ አላሉኝ። መናገር ስለማልችል እንደዚህ ነበር አልኩት። ይችን እንደዚህ ስል ይዞኝ ያስቀመጠኝ፣ ይዞኝ ያስቀመጠኝ። እዚህም ደግሞ እግዚአብሔር ይባርካችሁ የዚህ ቤት አገልጋዮች፣ እውነት እግዚአብሔር ይባርካችሁ። አው እምነቴን የጨመሩልኝ እነሱ ናቸው። አይዞ በርታ እዚህ ጥሌት ሄዳለ እንጂ ይዚህ አትሄድም አሉ እና መጣው። የረሳሁት ነገር ደግሞ እዛ ኩላሌቴን ያመኝ ነበረ። ኩላሌቴን ያም ዝም ብሎ ያመኛል፣ ውሃ ስጠጣበት ይተዋኛል። ከዛ በፊት ነበረ እሱ። ከዛም በእግረ መንገድ እስኪ ይልኝ አልኩት፣ ነቀምት ማለት ነው። ከዛ በኋላ አየኝና ኩላሊት ጠጠር አለብህ አለኝ። አልኩት እስቲ መጠኑንም ንገረኝ አልኩት፣ ካለ መጠኑንም ጻፍልኝ አልኩት። መጠኑን ስንት ብሎ ጻፈልኝ። አንዱ ሰባት ነጥብ አምስት አለኝ፣ ሰባት ነጥብ አምስት ሚሊ አለኝ። እሺ አልኩት። ሁለተኛ ደግሞ ስድስት ሚሊ አለኝ። እሺ አልኩት። ሶስተኛ ደግሞ አምስት ሚሊ አለኝ። እሺ ብዬ መጣው። እዚህ ወደዛ አካባቢ ነበር የተቀመጥኩት ተጸለየልኝ።

የሆነ በቃ እንደ ቀዝቃዛ በረዶ ውስጥ እንደገባው አይነት ከጭንቅላቴ እስከ እግሬ ድረስ ሄደብኝ። ከዛ ወደኩ። ከዛ በኋላ አላቅም። እንደተፈጠረ ስነሳ ደና መሆኔን ነው የሚያውቀው። አጥንቴ ተቀይሮልኝ ይሁን ያሎም ደግሞ ተጠግኖልኝ ይሁን እሱን አላቀው። ደና መሆኔን ብቻ አቀዋለሁ። ከዛ በኋላ ስነግራችሁ ቀላል እንዳይመስላችሁ እውነት አጥንታችሁ ሲጎዳ፣ ለዛም ቆማችሁ የምትሄዱበት የጀርባ አጥንት ማለት ሁለ ነገራችሁ ነው። እሱ የእሱ ኬዝ ደግሞ በጣም ከባድ ነው። ነርቭ ይዞ ይመጣል። ፓራላይዝድ ልትሆን ሊሆን ይችላል። ሰው በጣም ከባድ ነበረ። እግሬን ያቃጥለኛል፣ እጄን ያቃጥለኛል። ይሄ አንገቴን እንደዚህ ከዚህ በላይ መዞር አልችልም፣ ሙሉ አካሌ ከመዞር ውጪ አሁን ዙር አለው። ጎንቦስ ማለት አልችልም ብዙ ጎንቦስም ካልኩ ደግሞ ቀስ ብዬ ነው ቀና ብዬ የሚሄደው እንጂ በአንድ የጎንቦስ ቀና ማለት እንደዚህ ምናምን አይታሰብም ነበረ። እጄንም ደግሞ ይይዘኝ ነበረ። ከእጄም አልፎ ደግሞ እንትን የራሱ ሚላስ የራሱ በስነ ስርዓት ማናገር አልችልም። ዶክተር ያቃል፣ ስለ ነርቭ ያቃል። በጣም ሁለ ነገር ነበረ የሚረበሸው። በጣም ተስፋ ቆርጭ ነበረ። ወይ ወይኔ እንደዚህ ነበረ የሚቃረው ብዬ በእውነት በጣም በጣም ተስፋ ቆርጭ ነበረ። ተስፋ የቆረጣችሁ እኔ ያያችሁ ወደዚህ ኑና አጥንታችሁ፣ ወይ ይጠገናል፣ ወይ ይቀየራል። አሜን! ሃሌሉያ ክብር ለእግዚአብሔር ይሁን። ሁላችንም በእግሮቻችን ቆመን አጥንት ያለው ቆሞ ያመስግንል። አጥንት ያለው ሁሉ አጥንታችሁ ደና የሆናችሁ፣ ደና ያልሆናችሁ ደግሞ ዛሬ ትፈወሳላችሁ። አመስግንል። ክብር ለእግዚአብሔር ይሁን።